ነቢዩ መሐመድ በመተት መተት ተደርጎበት ሲሰቃይና ከሚስቶቹ ጋር የተገናኘ እየመሰለ በላዩ ላይ የዘር ፈሳሹን ያፈስ ነበረ እና ጅብሪል ለሻይ ወጥቶ ነው ያኔ? የዘር ፈሳሹን ሲያፈስ ነበር የሚለውን አሳየን። ክረት ትልቁ ነው ፍታ ኮሜንት አውጣ። ዲያቆኖች ሲቀልዱበት ሲዋሽብ የነበረውን ዛሬ ውሸታም መሆናቸውን እንታያለን። ክፈትና አውጣ የዘር ፈሳሽ ሲያፈስ ነበር የሚለውን ፍተ ፍታን። እንዲህ እያሉ ነው የሚቀልዱባቸው። ምን ያክል ቀጣፊ ውሸታም ዲያቆኖች እንደሆኑ በዚህ ትረዳላችሁ። በዚህ ልች አንተን አይደለም፣ እሽ አንተ ምንም የለበትም የተባልከው ነው የተናገርከው። የዘርፈሳሽ ሲያፈስ ነበር ሲያንጠባጥብ ነበር እያሏቸው ሲያዝጓቸው እኛ ፍስት መጡ ያው በድፍረት እንዳትናገሩ የማትችሉትን ነገር የሚነግሯቸው ውሸታም መሆናቸው ማለት ነው። የዘርፈሳሽ ሲያፈስ ነበር የሚለውን አሳየ። እዚያ ዲት ላይ ማለት ነው መተት ተደርጎበት የዘርፈሳሽ ሲያፈስ ነበር ያኮ ክፈተው፣ ጉግል አለ ሰላሙ ላይ ሰርች እያደረገ ነው። ብፁዕ ቅዱስ አቡነ ጉግል። እሺ፣ ከላይ ያለችው እስከዚያ መቀጠል ትችላለችሁ። ኖ ኖ፣ ከላይ ያለሹው ኤዳ ነው የሚለው። አ

የመቃብር ቅጣት አለ እና ለምንድን ነው ነቢያት የድሮ የበፊቱ ነቢያት ለምንድን ነው ያላስተማሩት? የመቃብር ቅዳት አስተምሮ ነበሩ። የድሮ ነቢያት ያስተማሩበት ቦታ አለ። እሺ፣ የነቢያት አስተምህሮ ወይስ እነሱን አይመለክትም? የመቃብር ቅዳት እነሱን አይመለክትም ወይ? ለምን አላስተማሩ? እሺ አንዴ አዳምጽ። ነቢያቶች የቀብር ቅጣት እንዳለ አስተምረዋል ወይ የሚል ነው። አሁን ነቢያቶች ሁሉን ነገር ለተወለዶቻቸው አስተምረዋል፣ ሁሉ ነገር አስተምረዋል። ነገር ግን ያ ትምህርት አላህ Subhanahu Wa Ta'ala በቁርአን ላይ ሲገልጽልን ጊዜ የትምህርታቸው ሁሉ አስኳልና መሰረት የሆነውን የገለጸው የገለጸ ያ ማለት ግን ሌላውን አላስተማሩ ማለት አይደለም። ለምሳሌ ነቢያቶች የመጀመሪያው ትዕዛዝና መሰረት ምንድን ነው ከተባለ አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ የሚለውን አለ። የትዕዛዛት ሁሉ ፊተኛ ይቱና መጀመሪያ ይቱ፣ እስራኤል ሆይ ስማ፣ ጌታ አምላካችን አንድ አምላክ ነው ይሉ ነበር አይደለም። ይሄን እንዳስተማሩ ሁሉም ነቢያት በቁርአን ላይ ተገልጿል። የሚገሉች መሲሁ ሙሴ ይሄ ነው የእምነታቸው መሰረት

እሱ እኔ እሺ፣ ትጨርሻለሽ፣ ከይቅርታ ጋር አንድ ጊዜ ትጨርሻለሽ። እሺ፣ ኤዳ ነው ስምሽ። በስነ ስርዓት ጠይቂና ከዚያ መልሱን አዳምጥ። እርግጠኛ ነኝ ምን ብዬ እንደመለስኩ ራሱ አልሰማሽም። የቱ ጋር ነው ያስተማሩት ቦታ፣ መረጃ አላህ በቁርአን ላይ ጠቅሶታል። ገብቶሻል አይደለ? እሱን እየነገርኩሽ ነው አላህ በቁርአን ላይ ነቢያቶች የመሐመድ አስተምሮት ነው። ከሱ በፊት ሌላ መጽሐፍ ቅዱስ ሌላ መጽሐፍ፣ ለምሳሌ ቁርአን መሐመድ ልብ ላይ ወረደ። ከዛ በፊት ያስተምሩ የራሳቸው መጽሐፍ የለም ወይ? ያስተመሩበት ቦታ ሌላ መጽሐፍ ነው እንጂ ቁርአን አላልኩም እኔ። ይሄ የተለመደ የዘላለም ጥያቄ። አሁን ኢትዮጵያ መጣሁ፣ አሁን ይህን ጥያቄ እየጠየቃችሁ ነው። ጥያቄ እስልምና ላይ ጠይቃችሁ፣ ግን ከእስልምና መጽሐፍ አንፈልግ የሚል ለክሬ ለምሳሌ እራሱ እንዴት አስተምሮ እራሱ እንዴት ማለት ነው አስተምሮ ይሆናል። ነቢያት የመቃብር ቅጣት አስተምሯል፣ ዝም በቁርአን ላይ ነገረኝ ምን እንዳልከኝ፣ ቁርአን ላይ አለ አልከኝ። ቁርአኑን አልፈልኩም፣ ቁርአኑን መቼ አልኩ? ከቁርአን ሳይሆን ከእዛ ውጪ መጽሐፍ ከሌላ መጽሐፍ አሁን አዳም እሺ፣ እንደ አንደኛ ነብዩ መሐመድ ናቸው ያስተማሩት ያንን አልሽ። ይሄ ተሳስተሻል። እሺ፣ ቁርአኑን የተናገሩት ነብዩ መሐመድ አይደሉም። ቁርአን ላይ ያሉት ነብያቶች፣ ኢየሱስ ራሱ ያስተማረው ነው እየሰጣሁሽ አላት። እነ አብርሃም ራሳቸው እና ሙሴ ራሳቸው ያስተማሩት ነው እየሰጣሁሽ አላት።

አምላክ ስላለ አረ እኔ ከዛ ውጪ አንተ ከዛ ሆነ ከዛ ከመሐመድ ሳይሆን ከሱ በፊት ያስተማሩ ነቢያት ካሉ ከራሳችሁ ሙሐመድ አይደለም። ለመጨረሻ ጊዜ ለመለስልሽ፣ እባክሽ እሺ፣ ሙሐመድ የተናገረው ቁርአን ላይ አሳይነ። እሺ፣ ከቁርአን ላይ አጠቃላይ እንዳለ ነው። መሀመድ ልብል ያወረደው ራሱ ነው ያወራው የራሱ የቀላው ቃል ነው ትላለ እንጂ ራሱ ለምሳሌ ሴቶች እርሻችሁ ናቸው። እሱ ያለው አላ ነው። እንደዚህ የሚለው አላ እንደዚህ ያስተምራል እንዴ? ምንም ማድረግ አይቻልም። ስርዓት የላትን ክርስቲያኖች እያያችኋል ነው ጠይቃ የሚመለስላትን እራሱ አታዳምጥም። ደገ የሚዋልኳት መድገብ አልቻለችም። ከኔ ጋር አደለች አያቸው እሺ፣ ሙሐመድ ከሆነ የተናገሩት ቁርአንን እሱ ነው እሱ ነው አለች። የሚነግሯቸውን ነው እንረዳቸዋለን። እሺ፣ እርሳቸው የተናገሩት ከሆነ ቁርአን እናሳይ። ሙሐመድ ነው የተናገረው የሚለውን የለም። ወፍ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአን ላይ የተናገሩት የለም። እና እርሳቸው ምንድን ነው ከተባለ ቁርአን ይሄንን መረጃ ልስጣቸው። ቁርአን የነቢያቶች አስተምህሮ ሁሉ ስብስብ የሆነ ቃል ነው። እሺ፣ ማን ነው ገላጩ፣ ተናጋሪው ከተባለ አምላክ ነው። አምላክ ደግሞ ጊዜ የሚገድበው አይደለም። ምናልባት እናንተ የምታውቁት አምላክ በጊዜ የተገደበ ሊሆን ይችላል የሆነ ጊዜ ላይ ተወልዶ የሆነ ጊዜ ላይ የተሰቀለልን ብላችሁ ላይ እኛ አምላክ እንደዛ አይደለም። እኛ አምላክ ብለን የምናምነው ወልአውል ወልአክሩ የመጀመሪያውም የመጨረሻም እኔ ነኝ ብሎ የተናገረ ነው። የአብርሃምንም ጊዜ ያውቀዋል። የእስሐቅንም የያዕቆብንም ከዚያ በፊት የእነ ኖኅንም የእነ አዳምንም ጊዜ የሚያውቅ ነው። ኖህ ምን አስተማረ፣ አብርሃም ምን አስተማረ የሚለውን በአንድ መጽሐፍ ላይ ተቀልለና አወረደው አይቻልም ነቢይ መሐመድ እራሱን የተናገረው አላችሁ ለእንደዛ አይደለም ይሄ እናንተን የሚያጭበረብባቸው የሆነ ቃል ነው ነቢይ መሐመድ አድራሽ እንጂ ሌላ አይደለም በማን አማካኝነት ነው ታዲያ የመጣላቸው ከተባለ በቅዱስ ገብርኤል አማካኝነት መልአክ መጥቶ ለሆነ በሆነ ጊዜ ላይ ለነቢይ ቃልን አድርሶ ይመለሳል አይደል ከዚያ ማስረጃ የቱ ጋር ነው ከተባለ ራሱ ቁርአን ላይ ታገኛላችሁ መልአኩ ገብርኤል ራሱ ከአምላክ

ሙሐመድ መልእክተኛ እንጂ ሌላ አይደለም የሚላል መልእክተኛ ምንድን ነው ስራው ማድረስ ነው የተቀበለው ከራሱ አመንጭቶ ቁርአንን የተናገረው ሙሐመድ አድርገው ነው የሚነግራቸው አይደለ ወላሂም ነቢዩ ላ ስ ቁርአን አልተናገሩትም እርሳቸው አድራሽ እንጂ ሌላ አይደለም አላህ በቁርአን ላይ ምን ይላል ቁል ነዘለሁ ሩሑ ልቅዱስ ምን ረቢከ ብልሐቅ ይህን ቁርአን ከጌታችሁ ዘንድ መንፈስ ቅዱስ በእውነት አወረደው በላቸው ይላል በመንፈስ ቅዱስ መሬት የመጣ ቃል ነው አይሸውዳችሁ ታቸው አላረላ አይሸውዳችሁ የሙሐመድ ቃል ነው እያሉ ላ መንፈስ ቅዱስ ነው የገለጠላቸው ቃል በቃል መንፈስ ቅዱስ የሚል ቃል አሳያቸዋለሁ። ነቢያት ከቱ አንድ ነቢይ ከራሱ ቃል ሊናገረ ይ ትንቢት ነው የሚነገረ ያን ትንቢት ከአምላኩ ዘንድ የመጣለት ይናገራል። ነቢ ስ ላ ሰላም ከራሳቸው አንዳችን ነው የሚናገሩ ከራሳቸው አድርሶ የተባለትን ያደረሱላቸው፣ በዚያ ላይ የነቢያትን ትምህርት ነው ያደረሱላቸው። አብርሃም እንዲህ አለ ነው የሚለቁ ቁርአን ሙሴ እንዲህ አለ፣ ይስሐቅ እንዲህ አለ፣ ያዕቆብ እንዲህ አለ

ኃጢአት ወደ ዓለም ገብቷል። ነቢያትም ሳይቀር በኃጢአት ተጨማልቋል። አይልሆም ላ ከኃጢአት ሁሉ ንጹህ ናቸው ብለው የሚያስተብሩ ነቢያትን ከፍ አድርገው ነው የሚያሳዩን። ዛ ከክ ልክ እንደሆኑ ዩኑስ ዐለይህ አሰላም በሉት። እነዚህን ታላላቅ ነቢያት ሰው ዝቅ እንዳያደርጋቸው ከፍ አድርገው ያሳዩ ነበር። ነቢያት የሰዎች ሁሉ ማማ ናቸው፣ የሰዎች ሁሉ ጣራ ናቸው፣ የሰዎች ሁሉ አርአያ ናቸው። ይሄ ነው

እርሳቸው አድራሽ ናቸው። ከመልአኩ ገብርኤል ተቀብለው ከአምላክ ዘንድ ገብርኤል የተሰጠውን ለትውልድ አደረሱ። በዚያ ውስጥ የአብርሃም ንግግር አለ፣ የይስሐቅ ንግግር፣ የያዕቆብ ንግግር አለ፣ የሁሉም ነቢያት ልክ ሙሴ ተነሳላቸው። ለምሳሌ ለሙሴ ስለ አብርሃም ነገረው። አይ አብርሃምን መጽሐፍ ካላመጣህ ሙሴ አልቀበለህም ትለዋለህ? ላትሉትም። አምላክ ነው የገለጠለት ለሙሴ። ስለዚህ አምላክ ደግሞ የአብርሃምን ዘመን ስለሚያውቅ ይህን ቃል ልቀበለው ይገባል ብለህ ተቀብለሃል። ከዛ ልክ እንዲሁ በቁርአን ላይ ስትመጣ ይህን ህግ ይዘህ ትመጣለህ ይህ ነው። ስለዚህ ነቢያችን ሰለላሁ ዓለይሂ ወሰለም ከራሳቸው አንዳች የተናገሩት ነገር የለም። ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቆብ የእነሱን መንገድ ሊነገሯቸው የመንገዳቸውም ሁሉ የመጀመሪያው ምን ነው ከተባለ አንዱን አምላክ በብቻጅነት እና አምለክ ነው ሌላ አይደለም። አምላክ አንድም ሶስትም ነው አትበሉ። ነቢያት አንድ አምላክ ነው ብሎ ነው የተናገሩት። ወላ ተቁሉ ላ ኢንተሁ ኸይረን ለኩም ይላል ቁርአን። አምላክ አንድም ሶስትም ነው አትበሉ። ከዚህ ንግግር ተቆጠቡ። እርሱ አንድ ብቻ ነው እና ይላል

የነቢያትን ትምህርት ነው። አላህ ስብሐነ ወተዓላ በዚ ላይ የተረከልለኛ እሺ፣ ፍሪታ ጥያቄ አለች።